እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ መታሰቢያ ክብረ በዓሏ በሰላም አደረሳቸው። የልዑል እግዚአብሔር ቤተሰቦች በዛሬው ዕለት ግንቦት 21 እናታችን ቅድስት ድንግል ማርያም በስሟ በተሰራች ደብረ ምጥማቅ በት የምትባል ቤተ ክርስቲያን የተገለጸችበት ታላቅ በዓል ነው። ከዚህ በመቀጠል እመቤታችን የድንግል ማርያም መቅድሟን በማሰማት የመገለጠዋን ነገር ተአምሯ እናሰማለን። እግዚአብሔር ያከበራችሁ መልአክትም፣ ጻድቃንም ምስጋናዋን መፈጸም የማይቻላችሁ የመቤታችን ተአምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመኗ ከንጉሳችን ጋር ለዘላለሙ ይኖር። ከተአምር አስቀድሞ ይነበብ። ህዝቡም እዝነ ልቦናውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችን ክብሯን ልዕልናዋንና ምስጋናዋን በልቦናቸው አሳድራቸው አኑሮት። ማርያም ማለት መንግሥተ ሰማያት መርታ የምታስገባ ማለት ነው። መቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ። አዳምና ሔዋን እመቤታችን ከነሱ ልትወለድ ተፈጠሩ። አዳምም እመቤታችን ማርያምን ከእሷ አብራክ እንደምትከፈል ከሔዋን ማኅፀን እንደምትወለድ አውቆ ሔዋንን ሕይወቴ ነሽ አላታል። እመቤታችን ክብሯን ምስጋናዋን ሁሉ ተጽፎ ቢሆን ብራና ባልቻለው ነበር። ሊሰማው የሚቻለው ምን ጆሮ ነው? ሊወስነውስ የሚችለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው ምን ያህል ህሌና ነው? ነገር ግን የተቻለን ያህል ከምስጋናዋ ጥቂት እንነግራችኋለን። መቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴ ልጅ ከዳዊት ድረስ ከብዙ ምሳሌ እየታየ ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሱ ዳዊት ወገን በእናቷ በኩል ደግሞ ከካህናቱ ከአሮን ወገን ነው። የአባቷ ስም እያቄም የእናቷ ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ ከመጠበቅ ለመላእክት ስንኳን አልተቻላቸውም? በቀደመው ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና፣ እንደ መቤታችን እንደ ማርያም የአማረፌ የሆነ ማን ነው? እንደ መቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ መቤታችን እንደ ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባህርያት ከተፈጠረ ሰው ከመቤታችን በቀር እሳትን የተሸከመ ኃጢአትን ያልሰራ የለም። መቤታችን ማርያም ከመላእክት ይልቅ ንጽሕት ናት። መቤታችን ማርያም ከሴቶች ሁሉ ትገልጣለች። መቤታችን ማርያም ሀሳብ እንዳምላክ ሀሳብ ነው። መቤታችን ማርያም መልኳ እንዳምላክ መልክ ነው። የአምላክን መልክ ይመስላሉ። መቤታችን ማርያም ንጽሕት በመሆኗ አምላክ እንዲያድርባት አደረገችው። መቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። መቤታችን ማርያም አምላክን በድንግልና ወልዳዋለችና። መቤታችን ማርያም በነቢያት ትነገር ነበር። መቤታችን ማርያም በሐዋርያት ትነገር ነበር። መቤታችን ማርያም በፍጥረት አንደበት ትመሰገናለች እና የቤተ ክርስቲያን ልጆች አክብሯት። ለእናንተ ለሀጣን መድኃኒታችሁ ስለሆነች፣ በጎ አገልግሎት ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልመናችሁ መኑባት፣ እሷ መድኃኒታችሁ ናትና በስዕሏ ፊት ስገዱ። በስዕሏ ያልሰገደ ግን ከቆመበት ይጥፋ። ስም አጠራሯ ይታወቅ። በሰማይ ያሉ መላእክት ይሁን ይደረግ ይበሉ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላ እንዲወጣ ካንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግንሽ እኔም አመሰግንሽ። አለውም የጠፋ በግ አዳምን የፈለገው ባገኘውን ጊዜ ተሸከመው። እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤታችን ማርያም ሆይ ደስ ይበልሽ እግዚአብሔር በደኔ ጣላት የእዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ እግዚአብሔር በብሩህ ደመና ተጭኖ መጥቶ በማሕፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ከአንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናንን ወንጌል የማስተምርለት የጌታ እናቱ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽ አማን ኤልን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናትን አገልጋይ ተብለሻልና እግዚአብሔር ከባህርሽ ባህር አድርጎ ባለሟልነትን አግኝተሻልና መቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደው ልጅሽ ኃጢአታችን ያስተሰሪልን ዘንድ ለምኝልን። ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር የተካከሉ ሦስት ለሚሆኑ ብርሃናትን ለፈጠረ ለአብ ለአንድ ልጁ ለሚያጸናን ለመንፈስ ቅዱስ እንስገድ። የበረከት ፍሬ ለተገኘባት ተክል ጠባቂዎች ላልጻሩባት ላልደከሙባት የተክል ቦታ ለተባለች ለመቤታችን ማርያም ሰላምታ ይገባል። እግዚአብሔር የባህሪ ልጁ ወደዚህ ዓለም መጥቶ ከእርሷ ተወልዶ አድኖናል፣ ለኃጢአታችንም አስተሰረየልናልና። ድንግል ሆይ የአብ ቃሉ ወልድ ወደዚህ ዓለም መጥቶ ከአንቺ ሰው ስለሆነ ብዙ መምህራን ክብርሽን ተናግረዋል። ጸጋንም አግኝተሻል በዚህ በብዙ ክብር ወደ ተሸለመች ወደ በግ እናት ወደመ ቤታችን ክብሯን ታዩ ዘንድ ኑ ንጹሕ ድንግል የሚሆን ዮሐንስ ወልደ ነጎድጓድ ያች ሙሽራ ከአጥቢያ ኮከብ ይልቅ አበራች እኮን ብሎ አሰምተው እንደተናገረ ፈጽማ አበርታለችና ይህችውም የከበሩ ነቢያት ደስታቸው የሆነ የጌታችን ሀገር በአዲስነት የምትኖር ጽዮን ናት። የልዑል እግዚአብሔር ቤተሰቦች መቤታችን የቅድስት ድንግል ማርያም የአስራት ያደራ የበኩራት ልጆች። ከዚህ በመቀጠል እናታችን ድንግል ማርያም ግንቦት 21 ቀን በስሟ በተሰራች ደብረ መጥማቅ በተባለች ቤተ ክርስቲያን ለአሕዛብም ለህዝበ ክርስቲያንም የተገለጸችበት ታላቅ በዓል ነው። ተአምሯን እናሰማለን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብር ትመቤታችን ያደረገችው ተአምር አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብር ትመቤታችን ኃይልን ባደረገችበት በዚህ በደብረ ምጥማቅ የክርስቲያን ወገን ለገዳም የሚያሻውን ወንድሞች መነኮሳት የሰበሰቡትን ገንዘቦች ሁሉ በግመሎች የሚጭን አንድ ድሃ ሰው ነበር። ከክርስቲያንም ወገን ከእሱ ጋር ይልኩ ነበረ። እሱ ግን ከገንዘቡ ከፍሎ በመንገድ ይበትነው ነበር። ከጥቂት ገንዘብ በቀር ለመነኮሳት አያደርስላቸውም ነበር። መነኮሳቱም ሁሉ ያወካቸዋል። እሳቸው ግን ይታገሱት ነበር። ይህ ድሃ ሰው የክርስቲያን ወገን ነው። ግመሎችን ከመጫን ብናወጣው ልጆቹ በረሃብ ይሞታሉ። እግዚአብሔር በእሳቸው ምክንያት በፍዳ ይመረምረናል። ነገር ግን ከክፉ ስራው ምናልባት ይመለስ እንደሆነ እንታገሰዋሉ። እሱ ግን ሁል ጊዜ አመጽና ክፋትን ክዳትን የሚጨምር ነበር። ከአመቱ በአንዲት ዓመት የገዳሙ በዓል በደረሰ ጊዜ ግመሎችን ይጭን ዘንድ መነኮሳት ይዘውት ሄዱ። ለበዓልም የሚያደርጉትን የሚያሻቸውን ነገር ለመግዛት ምስር ወደሚባል ሀገር ሄዱ። በየአመቱ ሁሉ የምስር ሰዎች የሚሰጡት የታወቀ ግብር ስለነበረባቸው የሚቻላቸውን ያህል ለገዳሙ እጅ መንሻ ይሰጡ ነበርና ለገዳሙ የሚያሻውን ከሰም፣ ከእጣን፣ ከዘይት፣ ከምግብም ወገን ባዘጋጀ ጊዜ በግሞሎች ላይ አጫጭነው ከሱ ጋር አላኩ። ከምስርም በተመለሰ ጊዜ ወደ ቤቱ ደረሰ። ቤቱንም በመንገድ መካከል ነበርና ከቤቱን በገባ ጊዜ ከሱ ጋር ከላኩት ገንዘብ የሚበዛውን ከፍሎ ለሚስቱ ሰጣት፣ እኩሌታውን በገዳም ለሚኖሩ መነኮሳት ሰጣቸው። ባዩትም ጊዜ ፈጽሞ አዘኑ። ለበዓል የማይበቃ ይህ ገንዘብ ምንድን ነው አሉ። ከዚህ በኋላ ከዚያ አመቤታችን ወደምትገለጽበት ቤተ ክርስቲያን ገብተው ግንባራቸውን ምድር አስነክተው ሰገዱ። በንንጻ ስጋ በድንጋሌ ነፍስ ይጸናች ምቤታችን ድንግል ማርያም ልጅሽ ኢየሱስ ክርስቶስ ያው ባህሪ ነው። ሁለጊዜ ገንዘብሽን በሚሰርቅ በዚህ ሰው ተአምራት ካላደረግሽ ቤተ ክርስቲያንሽን አናገለግልም፣ እስከ ዘለዓለም ድረስም በዓልሽን አናከብርም አሉ። ከዚህ በኋላ እያዘኑ እያለቀሱ ከቤተ ክርስቲያን ወጥተው ሄዱ። በምዕራብ ካሉ ሰዎች በመካከለኛው ቤተ ክርስቲያን በር ፊት ቆሞ አንድ እንግዳ ሰው ነበር። ግመሎችን ከሚጭን የክርስቲያን ወገን ከሚሆን ወደ እሳቸው ያመጣውን ገንዘብ በተቀበሉ ጊዜ ያ ሰው ከመካከለኛው ቤተ ክርስቲያን በር ወጥቶ ሄደ። በበረሃ የሚኖር ሰው አጠገብ ከመንገድ ድካም የተነሳ ጥቂት ያርፍ ዘንድ ወደደ። በተሰወረችውን ጊዜ ፈጥኖ ተነስቶ ግመሎችን ወደሚጭን በሄደ ጊዜ ጎድኑን ተወግቶ ደሙን ከሱ ፈሶ አገኘው። ፈጽሞን ፈራ ደነገጠ። ወደ መነኮሳትም ሄደው ያየውን ሁሉ ነገራቸውና እነሱ ግመሎችን ወደሚጭን ሰው በሄዱ ጊዜ ከጎድኑ ደም ሲፈሳዩ ሳይንቀሳቀስ ሞቶም አገኙት። ያን ጊዜ ወስደው በገዳሙ ውስጥ ቀበሩት። የአበዳዊ ምስጢሩ የበረሃ ሰው ማለት ነው። የተደረገውን ሁሉ ባየ ጊዜ በእሱ ፈንታ ግመሎቹን ይጭን ዘንድ መነኮሳትን ማለዳቸው፣ ስለዚህ ነገር ደስ አላቸውና የገዳሙን ግመሎች ሰጡት። ከዚህ በኋላ ሱን ያጠምቁት ዘንድ እስላሞችን ፈጽሞ ያስረዱ ዘንድ መነኮሳትን ማጥምቁ ብሎ ለመናቸው አባ ገብርኤል ከሚባል ሊቀ ጳጳስ ዘንድ ሄደው ይህንን ነገሩት በሥላሴ ስም ያጠምቁት ዘንድ ብሎ አዘዛቸው። በገዳም በጎ ማገልገልን ሲያገለግል ኖረ። ከዕለታት በአንድ ቀን ወደ ሪፍ ሄዶ ለገዳሙ የሚያሻውን ነገር ጨርሶ ወደ ገዳም ተመልሶ በሌሊት ደረሰ። የጫነውን በገዳሙ በር ከግመሎች አውርዶ መነኮሳቱን ሊያስነሳቸው ወደደ። ያማረ የዜማ ድምፅ ነው ተሰማ። ከቤተ ክርስቲያን ጉልላት ሲወጣ ፍጹም ብርሃን አየ። ህንፃውንም ዞረው በዚያ ቦታ ብርሃን የለበሱ ሰዎች ነበሩ። በዚህ ዓለም እንደሱ ያለ ከሰው ወገን አንድ ስንኳ ያላሸተተው የዕጣን ጢስ ወጣ። ስላዩትን ፈጽሞ ደስ አላቸው። ከብዙ ሰዓትም በኋላ የገዳሙ ደወል ሲመታ የደወሉን መመታት በተጨረሰ ጊዜ የመንፈቀ ሌሊት ጸሎት ለማድረስ የቤተ ክርስቲያን በር ይከፈት ዘንድ ወደደ። ያየውም የሰማውን ሁሉ ከሱ ተሰወረ። ከዚህ በኋላ ፈጥኖ ወረደና የገዳሙን በር መትቶ መነኮሳቱን ጠራቸው። ቃሉንም በሰሙ ጊዜ እሱ መሆኑን አውቀው ከፈቱለት። ያየውን የሰማነውን እንዳየ እንደሰማ ነገራቸው። ገብተው የመንፈቀ ሌሊት ጸሎት ለመጸለይ የቤተ ክርስቲያን ብር በከፈቱ ጊዜ ምሳሌ የሌለው የበጎ መዓዛ ሽታ ሸተቱ። ያን ጊዜ ጠንቅቆ የነገራቸው ነገር ሐሰት የሌለበት እውነት እንደሆነ አወቁ። ለእመቤታችን ለማርያምም በክብር ላይ ክብር ጨመሩላት። ቤተ ክርስቲያንን በማገልገል ማገልገልን ጨመሩ። ክርስቲያን የሆነ የዚያን እስላምም ገዳሙን አከበሩ። እስከ ዛሬ ድረስ በገዳም ውስጥ ነበር የሚያሻቸውን ለመፈጸም ወደ ግብፅ ሀገር የሚወርድ ነበር። ከብቻቸው መነኮሳት በቀር አንዱ ስንኳ አላወቀው ነበር። ወንድሞቼ የንጽህ ድንግል ቸርነቷን እዩ እወቁ። በጎ ማገልገልን እንዲያገለግል የዚህን ሰው ልብ አውቃ ይህንን ተአምራት እንደምንገለጸችለት ከጥፋትና ከድንቁርና በወዳጇ በልጇ ወደ ማመን መለሰችው። የልዑል እግዚአብሔር ቤተሰቦች ከእናታችን ከቅድስት ድንግል ማርያም በረከትና ረድኤቷን ታሳትፈን። የሎል እግዚአብሔር ቤተሰቦች ወደ መዝገበ ቅዱሳን ዩቲዩብ ቻናል ቤተሰብ ያልሆናችሁ ቤተሰብ በመሆን ሀሳብ አስተያየታችሁን እየሰጣችሁ ቪዲዮን ላይክ በማድረግ ከዚህ በመቀጠል ብዙ የቅዱሳንን ታሪክ ወደ እናንተ እናደርሳለንና መንፈሳዊ ድጋፋችሁ አይሌ እንላለን።